ዳዊት እንግዲህ ባንቴኑን ከቤት አባሮታል። ምክንያቱም ሉሊትን በሕገ ወጥ መንገድ እሱን እንደላካት በደንብ እርግጠኛ ስለነበረ ከቤቱ እንዲሄድ አድርጎታል። ባንቴኑ ታዲያ ከቤት ተባሮ እበር ላይ ተኝቶ ነበር። ሉሊት ከትምህርት ቤት ስትመለስ እበሩ ላይ አንቆ ይጥላታል። ዳዊት ከስራ ሲመለስ ሉሊት እበሩ ላይ ወድቃለች። ምን ነካሽ? ምን ሆነሽ ነው ብሎ ሲያነሳት እቤት አስገብቶ ውሃ ሲረጫት ትነቃለች። በአንቴኑ ነው ብላ ልትናገር ስትል ሮዛ እንዳትነገር ድምፅ ታሰማታለች። ሰላም ሰላም ብያለሁ፣ ውድና የተከበራችሁ ወደ የቻናል የተከታታዮች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም ሰላማችሁ ብዝታሹ ይበልኛ። ዛሬም ትንሿ ሙሽራ ቀጣዩን ክፍል ይዤላችሁ መጥቻለሁ። ባለፈው ክፍል እንግዲህ ያቆመው ዳዊት ሉሊትን ሳላገኝ በፍጹም አልቀመጥም ብሎ መተማ ድረስ እሷን ተከትሎ ሄዶ ከባድ የተኩስ ልውውጥ ሲደረግ ነበር። እንግዲህ በንቴኑ ደላላው ጋ ደውሎ እሳቱ ምንሆነና የተፈጠረው ነገር ንገረኝ እያለው ሲያወራ ሮዛ ከቤት ትመጣለች። ማን ነው የምታወራው ስትለው ደላላው ነው፣ ቆይ መልሼ እደውልልሃለሁ ብሎ ከደላላው ጋር ስልኩን ይዘጋና ከሮዛ ጋር ወሬውን ይቀጥላል። ሮዛም መቼም ድንበሩን ተሻግረው ነው ልትለኝ? ይሆናል አይ እንደዛ አይደለም፣ ወይም ሞተዋል ወይም ደግሞ ተይዘዋል። ሲላት ምን ብላ ሮዛ ኮስተር ትበታለች። አዎ እሳቱ መረጃው ስለነበረው መተማን የቀረው እነሱ፣ ከባድ የተኩስ ልውውጥ አለ። ከሁለት አንዱ አይቀርላቸውም። ከምንና ከምን ስትለው፣ ወይ ከመያዝ ወይ ከመሞት ሌላም የምስራች አለኝ። በዚህ ሰዓት ዳዊት መተማ ነው ያለው ሲላት፣ ሮዛ በጣም ትደነግጣለች። በቃ አሁን እሱ አይመለስም፣ ከሰዓቱ ጥይት በፍጹም ያመልጠች። ይመለሳል፣ አይመለስም እያሉ ሲጨቃጨቁ ይመጣል፣ ላይመጣም እያሉ ሲጨቃጨቁ ዳዊትና ሉሊት በሩን ከፈት አድርጎ ተመልሻለሁ ሲል ባንቴኑ በድንጋጤ በፍጥጫ ዳዊትን ያየዋል። ተመልሻለሁ ሲለው እንዴ! ሮዛ ከዛ በጣም ትናደዳለች። አሁን ምንም እንዳልተፈጠረ ማስመሰል ነው ያለብኝ ብላ ጓንደና መጣችሁ፣ ከየት አገኛት? እንዴ ያሁሉ መከራና ያሁሉ ሲቀይ ደረሰባት ብላ ሉሊትን ታቅፋትና ዛሬ ባቅፍሽ መቼም እንደማለቅሽ አወቂ ትላትና አቅፋ ትለቃታለች። ከዛ እንግዲህ ሉሊትና ዳዊት ይወጣሉ። ዳዊትም ስለ ሁሉም ነገር ይነግራታል። አንተ መልካምና ጥሩ ሰው ነህ፣ አንዳንተ አይነት ማንም አይገኝም። ለአንተ ውለታን ባልከፍለውም? መቼም ቢሆን ያደረክልኝና እረሰውም። ቆይ ለምንድን ነው ይህ ሁሉ ነገር ለእኔ የምታደርገው? ምላስ ጠይቀው፣ አንቺ ላይ ሌላ ሰው ይታየኛል። ትምህርት የተጠማ መማር የሚፈልግ ስለዚህ አንቺ እኔን ማስደሰት የምትፈልጊ ከሆነ በትምህርትሽ በሁሉም ነገር ጠንካራና ጎበዝ መሆን አለብሽ፣ በእያንዳንዱ እርምጃሽ። ስለዚህ የዛኔ እኔን ትክሽኛለሽ፣ አውቃለሁ። እኔ መቼም ያንተን ውለታ ልከፍል አልችልም፣ መቼም ቢሆን ግን መቼም ቢሆን ያደረግክልኝን አረሰውን ብላ ሉሊት፣ ደግሞ ቃል እገባልሃለሁ፣ አላሳፍርህም። እተማመንብሻለሁ፣ መቼም ቢሆን እንደማታሳፍሪኝ እርግጠኛ ነኝ። አሁን መጠንከር አለብሽ ብሎ ከትምህርት ቤት እንግዲህ ውስድሮ እንደሞላች ቶሎ እንዳነሱላትም ይነግራታል። ትምህርቷን ትቀጥላለች። ከዛ እንግዲህ እቤት ስትሄድ አንቺ ያመቻቸውልሽን መንገድ ትችሽ በመንገድ ላይ ይመጣሽ። አንቺ እንዳሰብሸው አይደለም፣ እኔ ምንም ያደረኩት ነገር የለም። ያንን ደብዳቤ ባትትሄለት ኖሮ ዴቭ ይሄን ሁሉ ነገር አያደርግም ትላታለች። እኔ ለዴቭ ምንም ነገር ለዋሸው አልችልም። እሱ መልካም እና ጥሩ ሰው ነው። ስለዚህ እሱን ዋሽቼ ደግሞ ምንም ነገር ማድረግ አልችልም። ከትልቅ ነገር ነው የታደገኝ ታውቂያለሽ። አንቺ ጥሩ እና መልካም ብለሽ ነበር ያደረግሽው፣ ግን ሕይወቴን ሲኦል ነው ያደረግሻት። ሕይወቴን ሲኦል ከማድረግ ደግሞ ዲያው ይታድጎኛል። ስለዚህ እኔ ይህን ደብዳቤ ያነበዋል፣ ቢያንስ ከሄድኩኝ ከተሻገርኩ በኋላ ያገኘዋል ብዬ ነበር ያሰብኩት። አውቀሽ ነው ሆን ብለሽ ነው። መቼም ቢሆን ደግሞ አለቀሽም ትላታለች። ከዛ ሷም እንግዲህ ቆይ እኔ ምን አድርጌሽ ነው ምን በድዬሽ ነው ስትላት፣ ምንም አልሰላትም። ከዛ እንግዲህ ባንቴኑ ከቤት ዳዊት ያባርረዋል። ከዚህ በኋላ እዚህ ቤት መኖር አትችልም፣ እያንዳንዱን ነገር አውቃለሁ። ከዛ እንግዲህ ሮዛ ለምን እንዳስወጣው ቆይ ሉሊትን ስትመጣ የኔ ወንድም ባንቴኑ በፈገግታ ነው የተቀበላት ስለዚህ አንተ በወንድሜ ላይ እንዴት እንደዚህ ታደርጋለህ? እንዴት ታባርረዋለህ? ብላ ጭራሽ ጥፋተኛ ለማድረግ ዳዊትን ትሞክራለች። እኔ ኮ ዝም ብዬ ድንገት ተነስቼ ሉሊትን አላገኘኋትም፣ ወይም ጠንቋይ ቀላቢ አይደለሁም። ስለዚህ የእሱን መረጃ ተከትዬ ነው፣ አሻራውን ተከትዬ ነው ያገኘኋት እያንዳንዱን የስልክ ልውውጡን ጭምር በደንብ አድርጌ አግኝቼ ነው። ዝም ብዬ ከመሬት ተነስቼ እሱን ከቤቱ ጣል አልኩትም። ሲቀጥል ደግሞ ባለፈው የነገረኝ ታሪክ አንድም ቀን እንቅልፍ እንደተኛ አላደረገኝም። ስለዚህ ሁሉን ነገር አውቃለሁ። ባንቴኑ ቢያሳዝነኝም እንኳን መቼም ቢሆን አላምነውም ሲላት፣ ይህ ሁሉ መረጃ እንዳወቀ ስታውቅ ሮዛ በጣም ትደነግጣለች። ከዛ እንግዲህ ባንቴኑ እበሩ ላይ መጥቶ ይተኛል። ዳዊት ወደ ስራ ሲወጣ በራቸው ላይ እንደተኛ ሲያይ ዳዊት ባንቴ ነው ባንቴ ነው ብሎ ቢቀሰቅሰውም ሊሰማው አልቻለም። ዳዊት ጥሎት ይሄዳል። ከፖሊስ ጣቢያ ታዲያ ይደወልለትና ዳዊት ቆይ፣ አንተ ራስ ከፍተ እራስ የምትዘጋው ማን? ስለዚህ ለማን እንደሆነ ወንጀሉን እየሸፈንክ ያለው አላውቅም። ስለዚህ ይሄንን መረጃ ትተባበረኛለ ሲለው እኔ ምንም አላውቅም ብሎ ዳዊት ይክዳል። ምክንያቱም ለሮዛ ቃል ገብቶላት ነበር፣ ቢያንስ እንዳይታሰር ይህንን መረጃ ለማንም አልፈጥብሽም ብሎ ይነግራታል። ስለዚህ ዳዊት እንደኔ መዋሸት የለበትም። ምክንያቱም ባንቴኑም የእጁን ማግኘት አለበት፣ መታሰር መቀጣት አለበት። ምክንያቱም ለሱ የተኛነት አይደለም። ሮዛና ዳዊት ፍቅረኛሞች ናቸው፣ እንዲሁም ደግሞ ባንቴኑ ሮዛን ስለሚፈልግ የድሮ ሚስቴን ይችላል እንግዲህ ድሮ አብሮ ባናያቸው ስለዚህ ፖሊሱ አንተ ባትነግረኝም እኔ ማን እንደሆንኩ ታቀኛለህ፣ በራሴ መንገድ ደርስበታለሁ፣ ቱ ብሎ ስልኩን ይዘጋበታል ዳዊት ግራ ይገባል። ባንቴኑም እንግዲህ አንድ ጎደኛ ጋ ይደውልና መሳሪያ እንዲሰጠው ይጠይቀዋል። መሳሪያውንም ካገኘ በኋላ መሳሪያውን እየሳመ አንቺ ዛሬ በቃ ከድል በኋላ እንገናኝ ይለዋል። እሮዛንም እንግዲህ ወደዚህ ቤት መልሰሽ አስገቢኝ ካለዛ ነገሮች ከፍ ነው የሚሆኑት ሲላት፣ እንዴት ነው በፍጹም እንዳታስበው ትለዋለች። እንግዲህ ከዛ አትመለስም ብላ ከበር ሲወጣ ሉሊት ከትምህርት ቤት ስትመጣ ያገኛታል። እሷንም እንግዲህ አንቆ መሬት ላይ ይጥላታል ማለት ነው፣ መተንፈስ እስኪያቀታ ድረስ። ዳዊት ሲመጣ አንስቶ እንግዲህ ውሃ፣ ምንም ምንም ሲያፈሱባት ነቅታለች። ባቴኑ ነው ልትል ስትል ሮዛ ታስቀይሳታለች ማለት ነው። እሷም ለሮዛ ስትል ባቴኑ መሆኑን መናገሯን ታቆማለች። ለዳዊት ማለት ነው። ዳዊት እንግዲህ እንደተለመደው ስራ አምሽቶ ሲመጣ ባንቴኑ ከቤታቸው ጎን ተደብቆ በሽጉጥ ሊያጠቃው ሲል ድራማው የዛሬው ክፍል እዚህ ላይ ያበቃል። ቀጣዩን ደግሞ እየላችሁ እመጣለሁ። እስከዛዎች አርቆዩ።